አደም ክርስቲያኖች ለምን ከታሪክ ማህደር ጠፉ? ማን አጠፋቸው? ጠፋቸው ለምን ጠፉ? እንዴትስ ጠፉ? በኢየሱስ ዙሪያ የነበራቸው አስተምሮት ምን ነበር? ንጉስ ቆስጥንጥኒዮስ የ325 የኒቃያን ጉባኤ ከመጥራቱ በፊት የነበረችው ቤተክርስቲያን ለምን ጠፋች? ስለ ምንድነው አሁን ላይ እነዛ ሰዎች በታሪክ ማህደር የሌሉት? ዛሬ በዚህ ቪዲዮ ላይ ስለ አይሁድ ክርስቲያኖች ስለ ኢቦናውያንና ማርኪናውያን እናወራለን። ለምንት ነው የሮም ነገስታት እነዚህን ሰዎች እየፈለጉና እያደኑ እንዲገደሉ ያደረጓቸው? በኢየሱስ አስተምህሮ ላይ ምን አይነት ምልክታ ነበራቸው? ዛሬ በዚህ ዙሪያ በሰፊው እናያለን። መልካም ቆይታ ይሆናቸው። የመጀመሪያዎቹ የአይሁድ ክርስትና የሚባሉት ናቸው። የአይሁድ ክርስትና በመጀመሪያ ክፍለ ዘመን ላይ የነበሩ ሲሆኑ የአይሁድ ክርስቲያኖች ከሁሉም አብያተ ክርስቲያኖች ቀደምት የሚባሉት ናቸው። ኢየሱስ ከፈጣሪ የተላከ ነቢይና ምንም አይነት መለኮታዊ ስልጣን እንደሌለው በጽኑ ያምኑ ነበር። እነዚህ ሰዎች የራሳቸው የሆነ ወንጌል ሲኖራቸው ለሌሎች ወንጌሎች ምንም አይነት እውቅና አይሰጡ። ኢየሱስ አጥባቂ አይሁድ እንደሆነ የሚያምኑት እነዚህ ሰዎች በወንጌል ከተሻሻሉት የብሉይ ሕግጋት በስተቀር በአንድ ብቸኛ አምላክ ማመን የኢየሱስ ዋነኛ አስተምህሮት እንደሆነ ይመሰክራሉ። የኋላ ኋላ እነዚህ ሕዝቦች በአምላክ ሶስትነት ላይ መሰረቷን በጣለችው የሮም ካቶሊክ ቤተ ክርስቲያን አስገዳጅ ጫና የተነሳ እንዲገደሉ እንዲሳደዱና የያዙትን መጽሐፋቸው እንዲቃጠልባቸው ተደርጓል። በሰባ ኢዲ አካባቢ ኢየሩሳሌም ውስጥ እንደዚህ አይነት ሀሳብ ያላቸው ሰዎች ከነአካቴው ዋይፕ አውት ወይ ደግሞ ሙሉ በሙሉ እንዲጠፉ ትእዛዝ በመውጣት እነዚህ ሰዎች እንዲጠፉና እንዲበተኑ ተደርጓል ማለት ነው። ሁለተኛው ማርኬና የሚባሉ ናቸው። ማልኪዮን በተባለ እነዚህ ማልኪናዊት ክርስትና የሚባሉት ከ150 እስከ 200 ዓመተ ልደት ላይ የነበሩ ሲሆኑ ማልኪዮን በተባለ ቱርካዊ ሰው የተመሰረተ እምነት ሲሆን የጳውሎስን አስተምህሮ ይቀበላል። ከጳውሎስ ትምህርት የተለየ የሚያደርገው ደግሞ በሙሴ እግዚአብሔርና በኢየሱስ አምላክነት መካከል የባህሪ ልዩነት አለ ብሎ ማመኑ ነው። የሙሴ እግዚአብሔር ጨካኝ ነው። በኦሪት ላይ የተጻፉት መመሪያዎች ለሰው ልጆች በጣም አስቸጋሪ የሆኑ ህግጋት ናቸው። ኢየሱስ ግን በጣም አዛኝ ነው። ሰዎችን ከህግ ፈተና አውጥቷቸዋል። በእሱ ማመን ብቻ በሞት እንዲድሉ ምክንያት ሆኗቸዋል ሲል ይናገራል። ኢየሱስ በምድር ላይ ይሰራው የነበረው ስራ ሁሉ ስጋ ለብሶ ስለመጣ ለማስመሰል ብሎ እንጂ ምንም አይነት ሰዋዊ ባህሉ ኑሮት አይደለም የሚል እምነቱ ነበራቸው። ቤዚክ ማርኪዮን የሚባል ሀብታም ሰውዬ ምን አይነት ሀሳብ ነው ያመጣው? በኢየሱስ ክርስቶስ እና በያህዌ ወይ ደግሞ በብሉይ ኪዳን ላይ ያለውን አምላክ ሁለቱ የተለያየ ናቸው የሚል አስተምሮ አመጣ። ለዚህ ነው ቤተክርስቲያን መጀመሪያ ስትመጣ ደ ፈርስት ሄሬቲክ ይሄ ሰውዬ መወገዝ አለበት ብላ ትእዛዙ በማውጣት መጽሐፎቹ እንዲቃጠሉ የእሱ አይዲያ ያላቸው ሰዎችም እንዲገደሉ ያው ትእዛዝ የተላለፈው ማለት ነው። ሶስተኛዎቹ ግኖስቲክ ናቸው። እነዚህ በሁለተኛ ክፍለ ዘመን የነበሩ ሰፋ ያለ ታሪክ የነበራቸውና ኖስቲኮች በጣም ሰፍተው የነበሩ ብዙ ቦታ ላይ ዶሚኒት አድርገው የነበሩ ማህበረሰብ ናቸው። ሰው የዚህ እምነት አራማጅ የነበረው ቫለንቲነስ ከመቶ እስከ መቶ 60 ዓመተ ልደት የኖረ ፈላስፋ ነው። ሰው የሙሴ ህግና የኢየሱስ በመለኮት ባህሪ ይለያያሉ የሚለውን የማርኬናዊትን አስተምህሮ ይቀበላል። ኖስቲኮች ኢየሱስ ስጋ የለበሰው ሰውነቱ ሲሆን ክርስቶስ ደግሞ በውስጥ ያለው መለኮታዊ መንፈስ ነው ብሎ ያምናል። አስተምህሮታቸው በሶሪያ፣ ቱርክ፣ ሮም እና በሜትሪያን አካባቢ ተዳርሶ የነበረ ሲሆን ስላሴ ስለሚባለው ጉዳይ ግን እንደ ማርኪዮናቶች ምንም አይነት እምነት እንዳልነበራቸው ታውቋል። ሌሎኞቹ ደግሞ ቀዳማዊ ኦርቶዶክስ የሚባሉት ከሁለተኛ እስከ ሶስተኛው ክፍለ ዘመን የሐዋርያት አባል በመባል የሚታወቁትና የስላሴን ትምህርት በክርስትናው ዓለም እንደሰበኩ የሚነገረው ሦስተኛው የአንጾኪያ ፓትሪያርክ አግናቲዎስ ስማቸው ከላይ የተጠቀሰ የእምነቱ አራማጅ ከሆኑት በቀዳሚነት ይጠቀሳሉ። ኢየሱስ ከማርያምና ከዮሴፍ የተወለደ የሥጋ ልጅ እንደሆነ ያምኑ ነበር። ሰው እነዚህ ቀዳማዊ ኦርቶዶክሶች በሁለተኛና በሦስተኛ ክፍለ ዘመን የነበሩት ኢየሱስ ከማርያም ና ከዮሴፍ የተወለደ የስጋ ልጅ እንደሆነ ያምኑ ነበር። እነዚህ ቀዳሚያ ኦርቶዶክሶች የአዲስ ኪዳን ታሪክ አጥሚ የሆኑት ይሄነማን ሲናገሩ ምን ይላሉ? ቀዳሚያ ኦርቶዶክሶች የአይሁድ አስተምህሮትና የክርስትናን አስተምህሮት አጣምሮ የሚቀበሉ ቀደምት የክርስትና ብድሮች ናቸው ይላሉ። እነዚህን ደግሞ በጣም ለየት የሚያደረጋቸው አሁን ካሉት የኦርቶዶክስ አስተምህሮቶች የባርናባስ ወንጌልን መቀበላቸው ሰው እነዚህ ሰዎች በ325 የኒቀያ ጉባኤ ቆስጦንጥኔስ በጠራው ላይ እና አሪዮስ ሲወገዙ ሌሎች ብዙ ወንጌሎች እንደነበሩ ይታወቃል። ሰው በዛን ጊዜ የተወገዘውን የባርናባስ ወንጌል እነዚህ በሁለተኛውና በአንደኛ ክፍለ ዘመን የነበሩት ቀደምት ኦርቶዶክሳውያን ይሄንን የባርናባስ ወንጌል ይቀበሉት ነበር ማለት። ሌላኛዎቹ ደግሞ የመጨረሻዎቹ ሴባሎሳውያን ናቸው፣ ወይ ደግሞ ኢቦናይት የሚባሉ ሴባሎሳውያን። በእነዚህ ሰዎች አስተምሮት አብ ወልድና መንፈስ ቅዱስ በባህሪ አንድ ሲሆኑ ልዩነታቸው በስም ብቻ ነው ብሎ ያምኑ ነበር። በዚህም የተነሳ በዚህም የተነሳ ምን ብሎ ያምኑ ነበር ነሶች ኢየሱስ በተሰቀለበት ወቅት አብን በአካል አብሮት ተሰቅሏል፣ ስቃዩን አይቷል፣ ሕመምን ተሸክሟል፣ ተንገላቷል፣ ደምቷል፣ ቆስሏል ብሎ ያምኑ ነበር የካቶሊክ ቤተክርስቲያን ከምታምንበት የስላሴ አስተምሮት ጋር የከረረ ግጭት ውስጥ የገባው ይህ የሴባሎሾች አመለካከት በ220 ሮም ላይ ውግዘት ደረሰባቸው። ሰው ምንድነው ያደረጉት? የእነሱን የነበራቸውን መጽሐፍት ምናም ምናም ዲሳፒር ነው ያደረጉት፣ ሙሉ በሙሉ እንዲጠፋ ያደረጓቸው። ጭራሽ ደግሞ ትንሽ በብዛትም በዛያዱ ስለነበሩ ጦርነት ታወጀባቸው። በ400 ኤዲ ላይ ማለት ጦርነት ከታወጀባቸው በኋላ ሙሉ በሙሉ ያው እንዲጠፉ ተደርጓል። ሙሉ በሙሉ ከታሪክ ማህደር እንዲፋቁና በእነሱ ዙሪያ ምንም አይነት ነገር እንዳይነገር የሮም ቤተክርስቲያን አዋጅ አውጃ እንዲጠፉ አድርጋለች። ማለት ሰው ለዛሬ የነበረው አጥር ያለ ቪዲዮ የቀደምት አብያተ ክርስቲያኖች እና ክርስቲያኖች ምን ይመስላል የሚለው ይሄ ነው። ሌላ ጊዜ እንድሰራላችሁ የምትፈልጉት ቪዲዮ ካለ ከታች ኮመንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረሐመቱላሂ ወበረካ